በወሎ እና በሸዋ ከባድ ውጊያዎች ተካሂደዋል። በወሎ ቤት አማራ ዘመቻ ባናደው ቢጠናቀቅም አርሶ አደሮች ጭምር የተሳተፉበት ህዝባዊ ትግል ቀጥሏል። በሸዋ የፋኖ ኃይሎች የውጊያ አቅማቸውን ያሳዩበት የአሪፒጂ ጥቃት ፈጽመዋል። ሁለት ወታደራዊ ተሽከርካሪዎች ከነ ሰራዊታቸው ተመተዋል። ዝርዝር የግንባር መረጃውን ቀጥታ ከቦታው ይቀርባል። ኦህዴድ ብልጽግና ትይዩ የሰራዊት ግንባታ ላይ በልዩ ትኩረት እየሰራ ነው። ለኤሌት ፎርስ ግንባታው የተለየ ትኩረት ተሰጥቷል። ገዳ ልዩ ኮማንዶ የሪፐብሊካን ጋርድ ቁመና በመያዝ ላይ ነው። ለከተማ ውጊያ ዝግጁ የሆኑ የልዩ ኮማንዶ ሰልጣኞች ላይ አተኩሮ የሚሰራው በቅርቡ የሙሉ ጄኔራል ማዕረግ ባገኙት ጄኔራል ድሪባ መኮንን መሪነት በስምንት ወታደራዊ ማሰልጠኛዎች ስለሚሰጠው ስልጠናና ትይዩ የሰራዊት ግንባታ ፕሮጀክት በተመለከተ ጥብቅ መረጃዎችን በዜና ወጃችን ይዘናል። በከፍተኛ ፖለቲካዊ እና ወታደራዊ ቀውስ በመታመስ ላይ የምትገኘው ትግራይ የህዋት ታጣቂዎች ወታደራዊ አመጽ ላይ ናቸው። የመቀሌ ጎዳናዎች በተቆጡ ታጣቂዎች ተሞልተዋል። መንገዶች መዘጋት ጀምረዋል። የሰራዊቱ አመጽ ወደ ኃይል ተኮር ትንቅንቅ የመቀየር እድል አለው። ለመሆኑ በትግራይ ምን እየተካሄደ ነው ለሚለው ዜና ወጃችን ምላሽ አለው። ታካዜ ወዲህ በአማራ ጠረፋማ ቀጠናዎች ዝርዝር ወታደራዊ ምርጃዎች ተሰናድተዋል። የአልሲሲ ወታደራዊ ዛቻና የሃሰን ሼክ የአራት ኪሎ ጉዞ ቀጠናዊ መነጋገሪያ ሆነዋል። ይህም ሌላኛው የአፍሪካ ቀንድ መረጃችን ነው። ሰላም ጤና አስጠለን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በወሎና በሸዋ ከባድ ውጊያዎች ተካሂደዋል። በወሎ ቤተ አማራ ዘመቻ ባናደው ቢጠናቀቅም አርሶ አደሮች ጭምር የተሳተፉበት ህዝባዊ ትግል ቀጥሏል። በሸዋ የፋኖ ኃይሎች የውጊያ አቅማቸውን ያሳዩበት የአርፒጂ ጥቃት ፈጽመዋል። ከ18 ቀናት ብርቱ ወታደራዊ ዘመቻ በኋላ በወሎ ቤተ አማራ የህልውና ትግሉ አድማሱን በማስፋት ቀጥሏል። በመሀል ሳይንት ቤተ አማራ ለሁለት ቀናት የዘለቀ ውጊያ ተካሂዷል። የመሃል ሳይንት ወረዳ ዋና ከተማ የሆነችው ደንሳ ከተማ በፋኖ ኃይሎች ነፃ ከወጣች በኋላ ከተማዋን ለማስለቀቅ የመጣው የብልጽግና ጥምር ጦር አርሶ አደሮች ጭምር የተሳተፉበት ብርቱ ውጊያ ጠብቆታል። በዚህ ውጊያ አርሶ አደሮቹ ብሬን እስከ መማረክ የደረሰ ጀብድ መፈጸማቸው የግንባር ዘጋቢያችን ያደረሰን መረጃ ያሳያል። በወታደራዊ ስትራቴጂካዊ ጠቀሜታቸው የሚታወቁት የአማራ ሳይንት ቀጠናዎች በአመዛኙ በፋኖ ኃይሎች እጅ ይገኛሉ። በሌላ የግንባር መረጃ በሸዋ የፋኖ ኃይሎች የውጊያ አቅማቸውን ያሳዩበት የአርፒጂ ጥቃት ፈጽመዋል። ጥቃቱ መነጋገሪያ ሆነዋል። ከላምቢ ወደ ጀማ በሁለት ተሽከርካሪ ተሳፍረው በመጓዝ ላይ በነበሩ የብልጽግና ሰራዊት ላይ የተፈጸመው የአርፒጂ ጥቃት ሙሉ በሙሉ ኢላማውን ያሳካ እንደነበር የግንባር መረጃው ያሳያል። ጥቃቱን ያደረሱት የአፋብሃ አሳምነው እዝ የአጼ ዘር ያቆብ አንደኛ ኮርቃኞች መሆናቸውም ታውቋል። ዛሬ ጥቅምት 3 2018 ረፋድ ላይ በደቡብ አማራ ሸዋ ቀጠና በሁለት ተሽከርካሪ ተሳፍረው ከለሚ ወደ ጀማ ወንዝ በመጓዝ ላይ የነበሩ የብልጽግና ሰራዊት ላይ የተፈጸመውን የአርፒጂ ጥቃትና ሌሎች አፍላ የውጊያ መረጃዎችን የግንባር ዘጋቢያችን አርበኛ ጋዜጠኛ ተስፋ ልሰኑ ቀጥታ ከግንባር እንደሚከተለው ያሰማናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። የሰአቱን የግንባር ዘገባችንን ወደምናቀርብበት ጥንቅር ስናልፍ ዘመቻ አባናደው ሳጅና ደማሊ በወሎ ቤት አማራ ቢጠናቀቅም በሌላ ዘመቻ ወሎ ቤት አማራ ላይ አርሶ አደሮች ብሬን የማረኩበት አውደውጊያ በመካሄድ ላይ ይገኛል። በደቡብ ወሎ ምዕራብ ወሎ ቀጠና የአፋ ባሃ ሚኒሊክ እዝ ራሳሊኮር በአርበኛ የታገሱ ስም በታወጀው ዘመቻ መሀል ሳይንት ወረዳ ላይ ታምር የተሰራ ይገኛል። ለሁለት ቀናት ያለማቋረጥ እየተካሄደ ባለው ከባድ ትንቅንቅ የመሀል ሳይንት መቀመጫ በሆነችው ደንሳ ከተማ ብልጽግና ከፍተኛ ኪሳራ ያስተናገደበት ውጊያ ተካሂዷል። የአማራ ሳይንት መቅለላ ክፍለ ጦር ልዩ ጥምር ኃይል የአትሮንስ ብርጌድ ያባይ ሸለቆና ያርበኛ ደስ አለኝ ክፍለ ጦሮች ሻለቆች ደንሳ ከተማና አስለቅቀው ከፍተኛ ቁጥር ያለው የብልጽግና ሰራዊትን ሲደመስሱ፣ ያለ የሌለ ኃይሉን ተጠቅሞ ከአማራ ሳይንት አጅባር ከተማ ከመካነ ሰላም ከተማ ኃይል በመጨመር በእግርም በተንቀሳቃሽ መኪናም ደንሳ ከተማ ላይ የፋኑ ኃይሎችን ከባለመፈጸም በሚንቀሳቀስበት ሰዓት በደንሳ ከተማ ዙሪያ ባሉ ቀበሌዎች ያሉ ጀግና ና አልም ወተኳሽ አርሶ አደሮች በተፈጣ ውጊያ በእርካታ ኃይል ሲደመስሱ፣ የአንድ ቀበሌ አርሶ አደሮች ደግሞ አንድ ብሬን አስር ያገዛዙን ጥምር ከአስራ አምስት በላይ የክላሽኮፍ መሳሪያ በመማረክ ታላቅ ታሪክ ሰርተዋል። በተደጋጋሚ አካባቢው ማህበረሰብ ፋኖናችሁ በማለት በተናጠል ሲገድልና ሲያሸማቅቅ የነበረው የብርሃኑ ጁላ ጦር በቅርቡም አንድ የቄስ የሃይማኖት አባትን መግደሉን መዘገባችን ይታወሳል። ታዲያ በምንም በማንም የማይሸማቀቀው የሳይንት ህዝብ ዛሬም ከልጆቹ ጎን በመቆም የቡድን መሳሪያ የታጠቀበትን ድል አስመዝግቧል። በመሀል ሳይንት ዛሬም ተነቅነቁ የቀጠለ ሲሆን እስካሁን ባለው መረጃ የአቅስታ ሆስፒታልን ያጨናነቁ የአገዛዙ ወንበር አስጠባቂ ቁስረኞች ሰራዊትን መቁጠር ቢያዳግትም ከአምሳ በላይ የአስክሬን መነሳቱን የአካባቢው ማህበረሰብ ምንጮቻችን ገልጸውልናል። የአትሮንስ ብርጌድ የጦር አዛዥ አርበኛ መምህር ጎሽዬ ለጣቢያችን እንደገለጸልን ብርጌዱ በርካታ ተተኳሽና የነፍሰ ወከፍ መሳሪያ ያገኘ ሲሆን ከፍተኛ የሆነ የህዝብ መነቃቃትና ድጋፍ ያገኘንበት የጀግናው አርበኛችን አርበኛ ይታገሱ መታሰቢያም ነው ብሎናል። በተያያዘ ዜና አገዛዙ ያለ የሌለ ኃይሉን እየተጠቀመበት ያለው የሰሜን ወሎ ጋሸና ቀጠና አሁንም ሁሉም ፍጥጫው እንደቀጠለ ሲሆን አገዛዙን እየፈተነ ያለ ሌላ ጉዳይም ተከስቷል። በአካባቢው የሚንቀሳቀሱ ፋኖዎችን የደፈጣ ምት ማለፍ ያልቻለው የብርሃኑ ጁላ ጦር ማለፍ ቢችል እንኳን በጋንታ በሻምበል እንዲሁም ሌላ ግሩፕ በመፍጠር አገዛዙን ትተው ወደ ፋኖ የሚፈረጥጡ የብርሃኑ ጁላ ጦር ቁጥር እየጨመረ መምጣቱ በአገዛዙ ላይ ራስ ምታት ሆኖበታል። የተለያዩ ከተሞችን ለመያዝ ዙሪያውን ውጥረት የተነገሰ ቢሆንም ከአገዛዙ እየከዱ በአካባቢ የሚንቀሳቀሱት የደጋው መብረቅን፣ የአንሻ ሰይድ ክፍለ ጦርን፣ የላስታ ሳምኖኮርን በርካታ የአድማ ብትና እና የመከላከያ አባላት እየተቀላቀሉ ይገኛሉ። የአንሻ ሰይድ ክፍለ ጦርን ብቻ የተቀላቀሉ አንድ ስናይፐርና የነፍስ ወከፍ መሳሪያ የያዙ 22 የአገዛዙ ሰራዊት በትናንትና ሁለት መቀላቀላቸውን አርበኛ መኩሪያው አጋዥ የአንሻ ሰይድ ክፍለ ጦር ህዝብ ግንኙነት ለጣቢያችን ገልጾልናል። በተያያዘ ዜና በሸዋም በሁለቱም እዞች አገዛዙ ጦር እየተመታ ይገኛል። በዛሬ ሁለት ከረፋዱ ሁለት ሰዓት ላይ በሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ ያለ የአገዛዙ መከላከሪያ ሰራዊት ጃሎታ በተባለ ቦታ ላይ የአፋ ባህ ደቡብ አማራ ቀጠና አጼ ዘራ ያዕቆብ አንደኛ ኮር ቃኞች በአርፒጂና በቦምብ ጥቃት በወሰዱት ድንገተኛ ፈጠራ ጥቃት ሁለት የአገዛዙን ኦራል ከነ ሰራዊቱ መምታት የተቻለ ሲሆን በህይወት የተረፉትን ለመደምሰብስ ከፍተኛ ውጊያ በአካባቢው እየተካሄደ እንደሚገኝ ከቦታው ያገኘነው መረጃ ያመላክታል። ተጠናቀሩት የግንባር መረጃዎች ተስፋ የልሳኑ ነኝ ከትግሉ ሜዳ። ኦህዴድ ብልጽግና ትይዩ የሰራዊት ግንባታ ላይ በልዩ ትኩረት እየሰራ ነው። የኤሌት ፎርስ ግንባታው የተለየ ትኩረት ተሰጥቶታል። ኦህዴድ ብልጽግና በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ዓላማ ያለውን ጦርነት ተከትሎ በአማራ ሕዝብ በገጠመው ራስን የመከላከል አጸፋ የሰራዊቱ ቁጥርና የውጊያ ተነሳሽነት እየተዳከመ መጥተዋል። ይህንን ተከትሎ ራሱ በፈለገው መንገድ ከሚያዘው የብልጽግና ሰራዊት በተጨማሪ በክልሉ ትይዩ የሰራዊት ግንባታ ኃይል እያደራጀ ስለመሆኑ ተጠቁመዋል። ከዚህ ቀደም በነበረን ዘገባ በተለያዩ አደረጃጀቶች ሲያደራጃቸው ከነበሩ የልዩ ኃይል ሚሊሻ ጋቸና ሲርና ወይም የስርዓቱ ዘብና ሌሎች መጠሪያ ካላቸው አደረጃጀቶች በተጨማሪ አዳዲስ ሰልጣኞችን አሰልጥኖ በማስመረቅ ላይ ነው። በተለይም ወደ አማራ ቀጠናዎች ልዩ ኃይሉን ማዝመቱን ተከትሎ ተጨማሪ መልመላዎችን በማድረግ ላይ ሲሆን፣ ይህ መልመላና ስልጠና እየተመራ የሚገኘው በቅርቡ የሙሉ ጄኔራል ማዕረግ በተሰጣቸው ጄኔራል መኮንን አማካኝነት ነው። ጄኔራል መኮንኑ በአሁኑ ሰዓት የክልሉ ፖሊስ ኮሚሽነር በመሆን የክልሉን የጸጥታ መዋቅር ከመከላከያ ኃይሉ የምድር ጦር ቁመና እያደራጁት እንደሚገኝ፣ በክልሉ ባሉ ስምንት ወታደራዊ ማሰልጠኛዎች ተከታታይ የምልመላና ስልጠና ስራዎች እንደቀጠሉ መሆኑን ምንጮች ጠቁመዋል። ክልሉ በራሱ አቅም ከገነባቸው ማሰልጠኛዎች በተጨማሪ የመከላከያ ወታደራዊ ማሰልጠኛ ተቋማትን በመጠቀም ላይ እንደሚገኝ ወታደራዊ ምንጮች ጠቁመዋል። በአዲስ መልኩ የመከላከያ ሰራዊቱን የመተካት ቁመን ያለው መቶ ሺህ አዲስ ኃይል እንዲሰለጥን በታዘዘው መሰረት ባለፈው ግንቦት የገባው ሰልጣኝ ስልጠናውን ጨርሶ ከወጣ በኋላ የዚሁ ውቅድ አካል የሆነ አዲስ ሰልጣኝ ምልመላ በአሁኑ ሰዓት እየተካሄደ መሆኑ ተጠቁመዋል ። መረጃዎች እንደሚጠቁሙት መልመላውና ስልጠናው ያለማቋረጥ እንዲካሄድ በታዘዘው መሰረት በርካታ ወጣቶች ወደ ወታደራዊ ስልጠና ማዕከላት እንዲገቡ በመደረግ ላይ ነው። አሁን በአዲስ መልክ የሚሰለጥነው ኃይል ተጠባባቂ ኃይል ሳይሆን ቀጥታ የግዳጅ ስምሪት ውስጥ የሚገባ በመሆኑ ስልጠናው በአመዛኙ የአካል ብቃትና የተኩስ ክህሎቶች ላይ እንዲያተኩር መደረጉን ምንጮች ጠቁመዋል። የማሰልጠኛ ቦታዎች ተከታታይ ወታደራዊ ስልጠናዎችን በመስጠት ላይ ናቸው የሚሉት ምንጮች ኦህዴድ ብልጽግና በዚህ ሰዓት ቲዩ ሰራዊቱን የማደራጀት ፍላጎቱ ያደገው መከላከያ ሰራዊት ተብሎ የሚጠራው የፓርቲው ሰራዊት እግረኛው ኃይል የውጊያ ቁመናው በመዳከሙ በሰራዊቱ ውስጥ ምርኮና ኮብላይ በመብዛቱ እንደሆነ ታውቋል። የማራፋኑ ትግል መግፋት፣ የብልጽግና ሰራዊት ክፉኛ መመታት እንዲሁም በቀጣይ አዲስ አበባ ከተማ ላይ ሊነሳ የሚችለውን የነጻነት ትግል ለማፈን የጦር ሰራዊት ግንባታ ላይ ያተኮረው ኦህዴድ በተቋማት ጥበቃ ሽፋን ገዳ ልዩ ኮማንዶ የሚል ኃይል አድራሽ ያሰማራው በቅርቡ መሆኑ ይታወሳል። የኦሮሞ ክልል ፖሊስ መምሪያ መቀመጫውን በአዲስ አበባ ስድስት ኪሎ ካደረገ በኋላ አስራ አራት የሚጠጉ ቦታዎችን ለወታደራዊ ካምፕ አገልግሎት እንዲውሉ አጥሮ ያስቀመጠው ለዚሁ ስምሪት እንደሆነ ታውቋል። የገዳ ልዩ ኮማንዶ አባላት በሪፐብሊካን ጋርድ የስልጠናና ቁመና በመደራጀት ላይ ሲሆን፣ ስምሪቱ ከልዩ ጥበቃ ባሻገር የከተማ ውጊያ ጥበብን ታሳቢ ያደረጉ ሰልጣኞች ተገቢውን ክህሎት ወስደው የተካተቱበትና ተጨማሪ ኃይልም የሚካተትበት እንደሆነ ነው የተጠቆመው። ይህንን ከምልመላ እስከ ስልጠና እና ስምሪት ድረስ ያለውን ሂደት ጄኔራል ድሪባ መኮንን እንደሚመሩት ነው የታወቀው። ይህ ስምሪት የአዲስ አበባን ሕዝብ በምርኮ ለመያዝ ያለመ ነው ቢባልም ቁልፉ ጉዳይ ግን ትይዩ ሰራዊት የመገንባትና በኢትዮጵያ ፍርሰት ላይ አዲስ ሀገር የማወጃ ዓላማ እንደሆነ ነው የመረጃ ምንጮቹ ጥቆማ ያመላከተው። አሁንም ስልጠናዎችን በማስቀጠል ላይ ነው የሚሉት የመረጃ ምንጮች ኤሌት ፎርስ ግንባታ ላይ በልዩ ትኩረት እየተሰራ እንደሚገኝ ጠቁመዋል። የኢትዮጵያን ሀገረ መንግስት የማፍረስ ግልጽ እንቅስቃሴ ላይ የሚገኘው ኦህዴድ ብልጽግና ይህንን ትይዩ የሰራዊት ግንባታ ራ የሚሰራው የኢትዮጵያን ሀብት ተጠቅሞ እንደሆነ ይታወቃል። አርማስ ተመልካቶቻችን መርጫችሁን ጣና ቲሚን ስለምታደርጉ እናመሰግናለን። የዛሬ ጥቅምት ሶስት የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው በትግራይ የህዋት ታጣቂዎች ወታደራዊ አመፅ ላይ ናቸው የመቀለ ጎዳናዎች በተቆጡ ታጣቂዎች ተሞልቶ ውሏል በከፍተኛ ፖለቲካዊና ወታደራዊ ቀውስ በመታመስ ላይ የምትገኘው ትግራይ በመዲናዋ ተካድን ያሉ የህዋት ታጣቂዎች ተጨማሪ ቀውስ ይዘውባት አደባባይ ወጥተዋል በመቀለ ከተማ የህዋት አርሚ 22 ኮር ሶስት ሰራዊት ወታደራዊ አመፅ ላይ ናቸው የተቃውሞ ሰልፋቸው ላይ ካሰሟቸው ድምፆች ውስጥ

ደሞዝ አለመከፈሉ እንዲሁም የስራይቱ ትጥቅ መፍታት መበተንና መልሶ ከማህበረሰቡ ጋር የማዋሃድ ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑን ምንጮች ገልጸዋል። ባለቆቻቸው ላይ ያመጹት የአርሚ 22 ኮርሶስ ሰራዊት አባላት ዛሬ ከረፋር ጀምሮ ወደ ክልሉ ፕሬዚዳንት ጽፈት ቤት ያመሩ ሲሆን በመቀሌ ጎዳናዎች ላይ ቁጣቸውን ሲያሰሙ ተሰምተዋል። ህወት ካቅም በላይ በሰበሰበው ታጣቂ ውስጥ ከገጠመው መሰረታዊ ችግሮች አንዱ ለታጣቂ ኃይሉ ትጥቅ እንጂ ለሰራዊቱ የሚሆን ጥቅማጥቅምና ደሞ መክፈል የሚያስችል በጀት አለመኖሩ ሲሆን በጎዳናው ላይ የአመፅ ድምፅ ያሰሙ ታጣቂዎች ደሞዝ ካልተከፈላቸው ወራቶች እንደተቆጠሩ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የህወሓት ሰራዊት ትጥቅ እንደማይፈታ ስልጠናው ተጠናክሮ እንደሚቀጥል ከተናገሩ በኋላ በዲዲአር ወደ ማህበረሰቡ ተቀላቅለው የነበሩ የቀድሞ ታጣቂዎች በማስታወቂያ ጥሪ የተደረገላቸው ባሳለፍነው መስከረም ወር ነበር። ይህም በፕሪቶሪያው ስምምነት መሰረት ሰራዊቱን ትጥቅ መፍታት መበተንና ከማህበረሰቡ ጋር መልሶ ማ አዋሃድ የሚለው ዲዲአር ሙሉ በሙሉ እንደፈረሰ የተረጋገጠበት ከመሆኑ ባሻገር ጊዜያዊ አስተዳደሩ ከኢትዮጵያ ተሃድሶ ኮሚሽን ጋር ያለውን ግንኙነት እንዳቋረጠ ታውቋል። የጉዳዩ ተከታታዮች የሙሉ ጦርነት ዝግጅት ምዕራፍ ባለቀበት በዚህ ሰዓት ከህወሓት ታጣቂዎች ውስጥ ወታደራዊ አመፅ ያነሱ የሰራዊቱ አባላት መታየታቸው፣ አጀንዳው ሁሉንም ሰራዊት የሚነካ የጥቅም ጉዳይ መሆኑ ጥያቄውን በኃይል ለማፈን ፈተና እንደሚሆን ከወዲሁ ተገምተዋል። የህወሓት ጀኔራሎች የጦርነት ዘመን ኢኮኖሚው ላይ በማተኮር በማ አድንና ወርቅ ህገወጥ ንግድ ላይ መሰማራታቸው በአንጻሩ በስራቸው ያለው ታጣቂው ሬሽን የቸገረው መሆኑ በክልሉ የሰፈነውን ወታደራዊ ኦሊጋርኪ አመላካች ሆነዋል። እንዲያም ሆኖ የታጣቂ ቡድኑ መሪዎች በየመድረኩ እንዲህ ሲሉ በመሰማት ላይ ናቸው። ጥቅናክነ አረጋገጽና ብረትናክነ ርኢና ክንውሉ ሊና አለና ይብረት ገና እንታጠቃለን፣ መሳሪያዎቻችንን እንወለውላለን፣ በቂ መሳሪያ አለን። ይህንን ያሉት የአርሚ 17 አዛዥ ወዲያ ዞል ሲሆኑ እኒህ ኮሎኔል በትናንቱ ንግግራቸው የተከፈለው መስዋዕትነት ተከፍሎ መሬታችንንና ሕዝባችንን እናስከብራለን ሲሉ ተሰምተዋል። ትናንት ከሰዓት በኋላ ጀምሮ የወጡ ወታደራዊ መረጃዎች እንደሚያሳዩት በርካታ የህወሓት ኃይል በአምስት አቅጣጫ ወደ ወልቃይት ተከዜ አቅጣጫ ተጉዘዋል። እንደ ወታደራዊ መረጃው ከሽሬ እንዳባጉና ደብረ አባይ አድርጎ የተከዜ የስኳር ፕሮጀክት ባለበት ቀጠና ጠለምት የገባው የህዋት ኃይል ከሌላኛው ከሱዳን አቅጣጫ ከሚመጣው ቡድን ጋር ሊቀናጅ እንደሚችል ተመላክተዋል። በሱዳን ሸረሪና በተባለ የህዋት ወታደራዊ ካምፕ ለአንድ ቀን ተኩል ወታደራዊ ስብሰባ መካሄዱን የተመለከቱ መረጃዎች ወጥተዋል። በሸረሪና የህዋት ታጣቂዎች ካምፕ ሰብሳቢ ኮሎኔል ወዲ ሰብዓ የአርሚ ሰባ ኮር አንድ ዋና አዛዥ የስብሰባው አወያይና ወታደራዊ ትዕዛዝ ሰጪ ነበሩ የሚሉት የመረጃው ምንጮች፣ በስብሰባው ኮሎኔል ወዲ ሰብዓ ለታጣቂዎቹ የተጠንቀቅ ትዕዛዝ መስጠታቸው ጠቁመዋል። በሱዳን ተሰደው ለሚገኙ የትግራይ ተወላጆችም የዘመቻው አካል እንዲሆኑ መታቀዱን ነው መረጃዎች የሚጠቁሙት። ትዕዛዙ አምራ ኮባ ካምፕ ላይ አሸባ መጠለያ ጣቢያዎች የሚገኙ የትግራይ ተወላጆችን ለወታደራዊ ዘመቻ የሚያስገድድ ነው። ግዳጁን በማይቀበሉት ላይ ከሱዳን ወታደራዊ አዛዦች ጋር በመሆን እርምጃ ሊወሰድባቸው እንደሚችልም በመረጃው ተጠቅሰዋል። ከሸረሪና ወደ ወልቀይት በካምፑ ዙሪያ የምሽግ ቁፋሮ የሚያስገቡ መስመሮች ላይ የመሳሪያና ወታደራዊ ዝግጅት እንዲደረግ ወታደራዊ ውሳኔ መተላለፉ ተሰምተዋል። በቅርቡ ኮሎኔል ዮሐንስ የሚመራው የአርሚ ሰባኮር ሁለት ታጣቂ ኃይል በበረከት በኩል ማንጎ ተብሎ በሚጠራው ቦታ ጥቃት መከፈቱን ተከትሎ የተከዜዘብ ወዲያውኑ የአጸፋ ምላሽ መስጠቱ ይታወሳል። ዎቹ ጊዜ ተጨማሪ የማደናገሪያ የአቅም መፈተሻና የሁኔታ ግምገማ መነሻ የሚሆኑ የወረራ ትንኮሳዎች ከሁመራ እስከ ቋራ ጫፍ ሊኖሩ እንደሚችል የጠቆሙት ወታደራዊ ምንጮች ሕዝቡ ከወረራ የሚያድነው አንዳች ኃይል እንደሌለ አምኖ ሕዝባዊ የጸረ ወረራ ተጋድሎ ለማድረግ ራሱን ማዘጋጀት እንዳለበት ምክረ ሀሳባቸውን ሰንዝረዋል። የአልሲሲ ወታደራዊ ዛቻ እና የሐሰን ሼክ የአራት ኪሎ ጉዞ ቀጠናዊ መነጋገሪያ ሆነዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ላይ ወታደራዊ ዛቻ አሰምተዋል። ፕሬዝዳንቱ በቪዲዮ በለቀቁት ወታደራዊ ዛቻ በኢትዮጵያ ግትርነት እርምጃ ለመውሰድ የተገደድንበት ጊዜ ላይ እንገኛለን፣ ከዚህ በኋላ ትዕግስታችን አልቋል፣ እጃችንን አጣጥፈን አንቀመጥም ሲሉ ዝተዋል። አልሲሲ ይህንን ዛቻ ያሰሙት በካይሮ ከተካሄደው ስምንተኛው የውሃ ሳምንት ጋር በተያያዘ በአስተላለፉት መልእክት ነው። ከህዳሴው ግድብ ጋር በተያያዘ ኢትዮጵያን በመክሰስና በእርምጃ እወስዳለው ዛቻ የሚታወቁት አልሲሲ እኛ ችግሩን በዲፕሎማሲያዊ መንገድ ለመፍታት ብዙ ጥረናል፣ ረጅም ርቀትንም ተጉዘናል። የኢትዮጵያ ግትርነት ግን ጥረቶቹ ፍሬ እንዳያፈሩ አድርገዋል ሲሉ ወንጅለዋል። አልሲሲ ግብጽ በዲፕሎማሲ ዘርፍ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት ሊቆጠርባት አይገባም ሲሉም ተሰምተዋል። አልሲሲ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ዲፕሎማሲያዊ ኪሳራ ቢገጥማቸውም በአብይ አህመድ ዲፕሎማሲያዊ ውድቀት የተነሳ ቀጠናዊ ዕድል አግኝተዋል። ይኸውም በሶማሊያ የግብፅ ወታደር እንዲሰፍር ማድረጋቸው ነው። ከዚህ ጋር ተያይዞ ሞቃዲሾ የካይሮ ማዕከል ብትሆንም የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ በአንድ ወር ውስጥ ለሁለተኛ ጊዜ በአዲስ አበባ ጉብኝት የማድረጋቸው ጉዳይ የቀጠናው ኃይል አሰላለፍ ላይ መጠነኛ ውዝግብ ፈጥሮ ታይተዋል። ፕሬዚዳንቱ የህዳሴው ግድብ ምረቃ ላይ ከተገኙ በኋላ በትናንትና ሁለት በአራት ኪሎ ቤተ መንግስት ከአብይ አህመድ ጋር መክረዋል። በጉዳዩ ላይ የፕሬዚዳንቱ ጽህፈት ቤት ቪላ ሶማሊያ በወጣው መግለጫ ሐሰን ሼክ መሐመድ ለስራ ጉብኝት በትና አዲስ አበባ ከተማ መግባታቸውን ገልጾ በቦሌ ዓለም አቀፍ አየር ማረፊያ አቀባበል እንደተደረገላቸውም አያይዞ ጠቅሰዋል። በእርግጥ የአሁኑ የሐሰን ሼክ መሐመድ ጉዞ ከራሳቸው ጥቅም ጋር የተያያዘ መሆኑ ነው የተገለጸው። በሶማሊያ ምርጫ የተቃረበ መሆኑ ፕሬዚዳንቱ የጁባላንድ ግዛት አስተዳደር ጋር የገቡበት ፍጥጫ ለማለዘብ ያለመ እንደሆነ ተጠቁመዋል። ከዚህ ቀደም የሞቃዲሾ መንግስት የግዛቲቱ አስተዳደር የተመለከተ የስር ማዘዣ ማውጣቱ፣ የዚህ ስር ማዘዣ መነሻ ምክንያቱ ጁባላንድ ፌዴራል መንግስቱ ያጸደቀውን የቀጥተኛ ምርጫ ስርዓት ውድቅ በማድረግ ቀጥተኛ ያልሆነ ምርጫ ማካሄዷን ተከትሎ እንደነበር አይዘነጋም። በሰላም አስከባሪነት የተሰማራውና አብይ የሚያዙት የኢትዮጵያ ሰራዊት በዝች ግዛት መገኘቱ፣ በሌላ በኩል ደግሞ የሞቃዲሾ ፌዴራል መንግስቱ ወታደሮችን በጁባላንድ ድንበር ላይ መልሶ ያከማቸው መሆኑ ለቀጣዩ ምርጫ አስጊ በመሆኑ ሐሰን ሼክ መሐመድ በአንድ ወር ልዩነት ዳግም ወደ አዲስ አበባ እንዲመጡ ስለመገደዳቸው ነው መረጃዎች የጠቆሙት። አብይ የሶማሊያን ቀውስ ለመፍታት የሚያስችል ዲፕሎማሲያዊ አቅም ባይኖራቸውም ቀጣዩ የመቃዲሾ ምርጫና የፌዴራል መንግስቱ ከጁባላንድ ጋር የገባበት ፍጥጫ ላቢይ እድል የፈጠረላቸው መስለዋል። እንዲያም ሆኖ የግብጽ በቪላ ሶማሊያ የፈጠረችውን ተጽዕኖ ለመገደብ በሚያስችል መልኩ ይጠቀሙበታል ተብሎ አይጠበቅም። በመጨረሻም ሐማስ የመጀመሪያዎቹን ሰባት እስራኤላውያን ታጋቾች ለቀቀ። በእስራኤል ና ሐማስ መካከል ለተቀሰቀሰው ጦርነት የውጊያው መነሻ ምክንያት በሆነው በኦክቶበር ሰባቱ ጥቃት ሐማስ በእገታ የያዛቸውን እስራኤላውያንን ባለፉት ሁለት ዓመታት መደራደሪያ አድርጎ በየጊዜው ሲለቅ የቆየ ሲሆን ከሰላም ስምምነት በኋላ የመጀመሪያዎቹን ሰባት ታጋቾች ለቀዋል። ታጋቾቹ የተለቀቁት በሐማስ እና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ እንደሆነ የእስራኤል ሚዲያዎችን ጨምሮ ዓለም አቀፍ የዜና ምንጮች በመዘገብ ላይ ናቸው። ሐማስ ታጋቾቹን ለዓለም አቀፍ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀልም የመጀመሪያ ታጋቾቹን ለእስራኤል ጦር ያስረክባቸዋል ተብለዋል። የእስራኤል መከላከያ ኃይል አይዲኤፍ ባወጣው መግለጫ ሰባት ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ ጉዟቸው ጋዛ ሰርጥ ወደሚገኙት የእስራኤል መከላከያ ኃይልና የእስራኤል የደህንነት ኤጀንሲ መሆኑን አስታውቋል። አክሎም ተጨማሪ ታጋቾችን ለመቀበል መዘጋጀቱን መግለጹን ለሚዲያዎች ገልጸዋል። የሰባቱ ታጋቾች የመለቀቃቸው ዜና በእስራኤል ታላቅ ደስታ ፈጥረዋል። በሀገሪቱ ውስጥ በሚገኙ የሕዝብ መሰብሰቢያ ስፍራዎች ላይ በአስር ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ መሆናቸውንም ዓለም አቀፍ የዜና ወኪሎች ሲዘግቡ ውለዋል። በተጨማሪም ቴል አቪቭ በሚገኘው የታጋቾች አደባባይ ሆስቴጅስ ስኩዌር ላይ ታላቅ ዝግጅት መደረጉም ተሰምተዋል። በስምምነቱ መሠረት የመጀመሪያዎቹ ታጋቾች መለቀቃቸውን ተከትሎ በስራ የእስራኤል እስር ቤቶች ያሉ ፊልስጥናውያን እስረኞችን በከፊል እንደሚለቀቁ ተጠብቋል። እስራኤል እና ሐማስ የጋዛ ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ የደረሱት ባለፈው ሳምንት መሆኑ ይታወሳል። ስምምነቱ ከ65 ሺዎች በላይ ሰዎችን ህይወት የቀጠፈውን የመካከለኛውን ምስራቅ አብዛኛውን ክፍል ያናጋውን እና ለሁለት ዓመታት የዘለቀው ደማፋሳሽ ጦርነት ይቋጫል በሚል ተስፋ ተጥሎበታል። ይህንን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ገብተዋል። በገቡበት ቅጽበትም በጋዛ ጦርነቱ አክትሟል ሲሉ ተደምጠዋል። የትራምፕ የመካከለኛው ምስራቅ ፖሊሲ ለጊዜውም ቢሆን የጋዛ እንባዎችን አስቁመዋል። የእስራኤልን ሀገራዊ እውቅና የማይቀበለው የሐማስ እድሜ መቀጠል ግን በእስራኤልና በጋዛ የሰላምን አየር ዘላቂ ማድረግ እድሉ ለጉዳዩ ተከታታዮች አጠራጣሪ ሆነዋል። ክብራትና ክብራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይደረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን አቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።